ከብሔራዊ ቡድን እስከ ብሔራዊ ጥቅም፣ ካልጀዚራው ግንባር እስከ ኳስ ሜዳው። እንደ አንድ ኳስ ተጫዋች የቀድሞ ክለብ ላይ እንኳን ስታገባ ደስታን መግለጽ ትፈራለህ፣ ታዝናለ፣ ወይ ደግሞ ከመፈንጠስ ትቆጠባለህ። የእኛ ነገር ግን ግራ ይገባል። ብሔራዊ ቡድናችን፣ ብሔራዊ ጉዳያችን፣ ብሔራችን ላይ ጭምር ጎን ለማስቆጠር እንጋፋለን ወይ እንዲገባብን እናፍቃለን? ሲቆጠርብን ወይም ስንወድቅ እንፈነጥዛለን። ዛሬ ያለው ብሔራዊ ቡድናችንን ጨምሮ ሰሞኑኛ ፖለቲካችንን ብንመለከተው የሆነውና የሚሆነው ይህ ነው። ከ ሀያ ሰባት ዓመት በኋላ ላለፈው ቡድናችን እንኳን ደስ አላችሁ። ግን ዋነኛው ችግራችን መርሳት ነው። ለምሳሌ ከሰሞኑ በአልጀዚራው ግንባር የነበረው ፍልሚያ፣ በራስ ሀገር ላይ ለማስቆጠር የተደረገው የአደባባይ ግብግብ፣ አዎ እኔ አረሳሁትም አረሳውምም። ስለዚህም እኔ ከዛሬ ጀምሮ በተከታታይ እሄድበታለሁ። በዚህ ጉዳያችንም የሁሉንም ነገር አያያዛችንን አጮልቀን እንመለከትበታለን። የአልጀዚራ ግንባር ፍልሚያ እና ሚስጥሮች። መህዲ ሀሰን በአልጀዚራ ከአፕ ፍሮንት እስከ ሄድ ቱ ሄድ ፕሮግራሞች ድረስ በፍቅር የሚከታተለውና የምወደው ጋዜጠኛ ስለሆነ ቀድሜ መናገር ይኖርብኛል። መህዲ ከአልጀዚራ በተጨማሪ አሁን ደግሞ በራሱ ዜቶ በተባለ ቻናል ብቅ ብሏል። ሰሞኑን በአልጀዚራው ሄድ ቱ ሄድ የመህዲ እንግዳ ሆኖ የቀረበ አቶ ጌታቸው ረዳም በብዙ የጻፍኩበት ሌላኛው ሰው ነው። ከመጽሐፍ እስከ መጠነኛ ጥናትና በርከት ያሉ አጭርና ረዥም ጽሁፎችን ጽፌበታለሁ። ሁሉም ማለት ይቻላል አዎንታዊ አልነበሩም። ከዓመትና ሁለት ዓመት በፊት ከሰራ ነው ጥናታዊ ሰነድ ውጪ ሌሎቹ ሁሉ ክፉኛ ጌችን ያብጠለጠልኩባቸው ናቸው። ያም ሆኖ የዛሬ ጽሁፌ ትኩረት ዛሬ ግን ጉዳዩ መውደድና መጥላቴ ወይም ግለሰቦቹ አይደሉም። ለግለሰቦች ያለኝን ስሜት ማንጸባረቅ ሳይሆን ሀሳባቸውን መፈተሽ ነው። የጽሁፌ መሰረት ሀገርና ብሔራዊ ጥቅምን ብሎም ሙያዊ መሰረት ያደረገ ነጻ አስተያየት ወይም ትንታኔ ነው። ለብሔራዊ ጥቅም ቅድሚያ መስጠቴ የጋዜጠኝነት ሙያዬ ግዴታ ነው። የምወደው መህዲ በሀገሩ ብሔራዊ ጥቅም ላይ የሚደራደር ሰው አይደለም። ዳሩ ግን ከእኛ ወገን በብሔራዊ ጥቅም የሚደራደሩ ጋዜጠኞችን ይዞ ቀርቧል። እዚህ ጋር ምናልባት የሀገሩን ብሔራዊ ጥቅም ታሳቢ አድርጎ በሀገር የብሔራዊ ጥቅም ላይ መምጣቱ ይሆን የሚል መላምቴን ይዤ ለመነሳት ተገደድኩ። መልሱን ከሙሉ ጽሁፎቼ ውስጥ እንፈልግ። የሰሞኑ ቃለ መልስ ተከትሎ በመደበኛ በማህበራዊ በግል ሚዲያ ስም በሙያው የሚነግዱ የእኛዎቹ ጉዶች የመዲ መፈጠር ዛሬ መስማታቸው ይመስላል። የገዛ ሀገራቸው ላይ ሲዘምት እንዴት ብሎ ከመፈተሽ ይልቅ የጀግና ካባ ለበሱት፣ አጨበጨቡለት፣ የጋዜጠኝነት ውሃ ልክ አድርገው ዘመሩለት። የነሱ ጋዜጠኝነት ሀገር የለውምና ጋዜጠኝነታቸው ከብሔራዊ ጥቅም ወይም ከእውነት የሚቀዳ አይደለም። ስለዚህ እንዴትና ለምን የሚሉ የሙያ አምዶችን ከመጠቀም ይልቅ ነገረው አንጠረጠረው የሚሉ አዳማቂ ገለጻዎችን ለትንታኔዎቻቸው ፊት ገጽ ተጠቀሙት ለባዳ ይዘምራሉ ባዳነት ጌጥ ሆኗልና ወደ ዋና ጉዳያችን እንዝለቅ አልጀዚራ ባለም ብዙ ተመልካች ካላቸው ሚዲያዎች ውስጥ አንዱ ነው ይህ የሆነው ግን የሐሳብ መስኮት ስለሆነ ብቻ አይደለም አው አልጀዚራ የሐሳብ መስኮት ብቻ አይደለም እልም ያለ የውጊያ ግንባርም እንጂ ያውም የዘመነና የዘመኑ አደገኛ የጦር ግንባር የሰሞኑ የጌታቸው ረዳ ቃለ ምልልስና የመህዲ አንድምታዎች በዝርዝረን ነይ መህዲ ከጌታቸው ረዳ ጋር ያደረገው ቃለ ምልልስ ፍላጎትና አንድምታዎች ጠቅለል ሲል ፍጅት፣ ዘር ማጥፋት፣ መበታተን፣ መጠቅለል፣ መውረር፣ መስፋፋት፣ ዘር አጥፊው ወዘተ በሚሉ ቃላቶች የታጀቡ የመህዲ ጥያቄዎች እውነትን የማወቅ ሳይሆን አሳሳች ትርክትን የመፍጠር ሙከራዎች፣ እንዲሁም ቀድሞ በመናብ የተሰሩ መሰር ክሶችን የማስረገጥ ናቸው። ለዚህ ነው ኢትዮጵያ እንደ ሀገር ያለችበትን ቁመናና ፍላጎት የካደ የጠቅላይ ሚኒስትሩን ስብዕና ለማንኳሰስ የሞከረ በትግራይ ህዝብና በፌዴራል መንግስቱ መሀል ያለውን መተማመንና ብሎ መተሳሰብ ለመደበቅ የሞከረ የ49 ደቂቃ አተካራ ሆኖ ያለፈው። እስኪ በዝርዝር እኒው ሄርቱሄድ ከተሰራበት ወቅት አንጻር አልጀዚራን ያክል ሚዲያ እንዲህ ያለ መነጋገሪያ የሆነው ቃለ ምልልስ እንዲሁ በአንድ አዳር ወስኑ የሚሰራ አይመስለኝም። ጌታቸው ረዳን ለመጋበዝ ሲያስብ እንደ ሀገር፣ እንደ ቀጠና እና ዓለም አቀፍ ጉዳዮችን ያጤናል። ወደድንም ጠላንም ይህ ሚዲያ የሚሰራለትን የሆነ ወገን አለው። የዚያም ወገን ብሔራዊ ወይም ቀጠናዊ ጥቅም በማከለ መንገድ ፕሮግራሙ ሊቀርጽ እንደሚችል የሚያጠያይቅ አይደለም። ቀጠናዊና ዓለም አቀፋዊ ጉዳዮች ስንል ከኛም ፈቀቅ አድርጎ ማሳየት የሚገባን ይመስለኛል። አልጀዚራን የምታስተዳድረው ኳተር ናት። በአሁኑ ጊዜ ለኢትዮጵያ ቁርጠኛ የልማት አጋር ከሆኑት ሀገራት ውስጥ ዩናይትድ አረብ ኤምሬት አንዷ ናት። ስለዚህ ኳታር በአልጀዚራ በኩል ምን ልትነግረን እየፈለገች ነው? የሰሞኑን ቃለ ምልልስና በዚህ ወቅት ኢትዮጵያ እየሄደች ያለችባቸውን ልማታዊ፣ ዲፕሎማሲያዊና ፖለቲካዊ መንገዶች ዞር ብለን ማጤንና ይህንን እንደ ሀገር እንደ ቀጠና ሲልም እንደ ዓለም አቀፍ አሰላለፍ መተንተን ይጠይቃል። የጎረቤት ሀገራት ሚዲያዎች ጨምሮ እንደ አልጀዚራ ያሉ የሰፋፊ ሚዲያዎች የኢትዮጵያ የባህር በር ጥያቄ እንዴት እየዘገቡት ነው? ሀገር ውስጥ ያሉ የውስጥ ጉዳዮቻችንን እንዴት እያራገቧቸው ነው? ሀገር ውስጥ የሆኑትን ብቻ ሳይሆን ሊሆኑ ይችላሉ የሚሏቸውን ጉዳዮች እንዴት እየተነተኑልን ነው? ሀገር ውስጥ ኮሽ ሲል አንዴ የሃይማኖት ካባ አንዴ የብሔር ካባ አንዴ የፖለቲካ ካባ እያለበሱ ሊተነተኑልን የሚሞክሩት እንዴት ነው? ሌላው ቢቀር ሰሞነኛ የትምህርት ሚኒስቴር አዳዲስ መመሪያዎችንና አጀንዳዎችን የነገሩን ከአዎንታዊ ለውጥ አንጻር ወይስ ከጸባጫሪነት አንጻር ከሴኩላር ትምህርት አንጻር ወይስ ከሃይማኖት አንጻር? በሌላ በኩልም ብዙ ሀገራዊ ስኬቶች ቢኖሩም ብዙዎቹ የዘገባ ወይም የትንታኔ ሽፋን ያገኙ አይደሉም። ምክንያቱም የእኛ የስኬት ታሪኮች እንደ ቀጠና፣ እንደ ዓለምም በእያንዳንዱ ሀገር ብሔራዊ ጥቅም ዓይን እንጂ በእኛ ዓይን የሚታዩ አይደሉም። ይህኔ ነው የእኛዎቹ ሞኞች ከቪዩና ላይክ ይልቅ ብሔራዊ ጥቅም ይመላቸው። ኢትዮጵያ አሁን ብዙ ጅምሮች አሏት። በፍጥነት ማጠናቀቅ ያለባት ታላላቅ ነገሮችን በጀመረች ቁጥር እረፍት የማያገኙት ወዳጆቻችን የምርጫ ዋዜማ ላይ መገኘታችንን ለራሳቸው አላማ ሊጠቀሙበት ይፈልጋሉ። በማስረጃ ሁሉ እንደምናየው ዋነኛ ተዋናኞቹ ከመስከረም ሰላሳ በኋላ መንግስት የለም ባዮቹ ወያኔ አጃቢዎችና ነጭ ወያኔዎች መሆናቸውን ነው። ለዚህ ያመች ዘንድ ከአሁኑ ለምርጫ የሚሆን በቂ ዝግጅት የለም፣ ሜዳው አልተስተካከለም፣ ይህ ካልሆነ በቀር ምርጫ አይደረግም የሚሉ ጩኸቶች እየሰማን ነው። ይህ ምን ታስቦ ለምን እንደሚባል ይገባናል። የህወሓት ሰሞንኛ የጦርነት ድለቃና ከማንጋ ተባሉ ነጋሪነቱ እንደሚጎስም ስንደርስበት መስመሮቹን ለመገጣጠም እንደ ሁነኛ የማሳያ የቅርቡን ፓርላማ እናንሳ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርቦ የአሁኗን ኢትዮጵያ ስኬቶች፣ ጉልበቶች፣ ብልሃቶችና እቅዶች ማብራሪያ በሰጡ በጥቂት ጊዜ ቃለ ምልልሱ መካሄዱ የነ መህዲና መህዲ አቋማቸውን ይዞላቸው የመጡ ወገኖችን ፍላጎት ቁልጭ አድርጎ የሚያሳይ ይሆናል። ለምሳሌ ጠቅላይ ሚኒስትሩ ያነሱት የኢትዮጵያ የባህር በር ህጋዊ ባለቤትነት ጉዳይ በ1983 የተቋቋመው የሽግግር መንግስትን ውሳኔ ይህ ህጋዊነት የተንተራሰ ሆኖ ሳለ መህዲ ለማስረዳት የሞክረው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡና ከኢሳያስ ጋር እርቅ ሲፈጥሩ የኤርትራን ድንበር እውቅና ሰጥቷል የሚል ነው። ይህ የሞኝ መሰለ ግን አሳሳች የብልጥ እይታ ከኤርትራ ጋር ወደ ግጭት ያስገቡ በትግራይ ድንበር ያሉ አዋሳኝ ስፍራዎችን ለማስማማት በአልጀርስ የተፈረመ እንጂ አሰብን አሳልፈው ለመስጠት የተፈረመ አለመሆኑን ለምናውቀው ለእኛ የጠላቶቻችንን አሰላለፍ እንድና ጤና ግዞናል። ባህሩን የፈለጋችሁት ለባህር ኃይል እንጂ ለወደብ ጉዳይ አይደለም፣ ሲሉም ተደምጧል። የባህር በር ታሪካዊና ህጋዊ መብታችን ስለመሆኑ ያቀረብነው ማስረጃ ይመኑልን፣ እንጂ በመሬታችን ድንችም ወይም በቆሎ መዝራት ያለብን እኛ እናውቃለን። ኢትዮጵያ ወደ ነበረችበት ከፍታ ትመለሳለች የሚለው የጠቅላይ ሚኒስትሩ ራዕይ ወደ ተስፋፊነትና ወራሪነት ትርጉም የለወጠው መህዲ እውነታውን ሳያውቅ ቀርቶ ነው ለማለት ያስቸግራል። ሌላው ቀርቶ ኢትዮጵያ አሳካቻቸውና የወጠነቻቸው ሜጋ ፕሮጀክቶች የተስፋፊነትና የአምባገነንነት መገለጫ አድርጎ ለማቅረብ መሞከር በእርግጥም ኢትዮጵያ የጀመረችውን የብልጽግና ጉዞ ከመፍራትም ከመጥላትም የመጣ መሆኑ ያሳያል። ሄርቱ ሄድ። ከይዘት አንጻር ስናየው የመህዲ ጥያቄዎች ዞር ዞር የሚያልፉባቸው ማሰሪያ አንቀጾች እና ገላጮች አብይ አህመድ ዘራጥፊ፣ ገዳይ፣ ጠቅላይ፣ ወራሪ፣ እብሪተኛ፣ ወዘተ ማድረግ ላይ ነው። ነጥቦቹ በሙሉ የአብይ ጠላቶች በተለያዩ ጊዜ የነገሩ ናቸው። በዚህ መድረክ ላይ የታደሙት ጭምር ከመጽሐፍ እስከ ሚዲያዎች ድረስ ሲሰሩባቸው ይኖሩና አስቀድሞ የተነደፉ ናቸው። ምንም አዲስነት የሌላቸው አጀንዳዎች ለዚያውም ነው የአብይ ማንነቶች በመካድ የተነሱት። አብይ አህመድ ጌታቸው ረዳ ስለደበደበኝ ብሎ ፊት ያልነሳ ይቅር ባይ መሆኑን እውቅና ላለመስጠት ጠያቂ የተጓዘበትን ርቀት ማየት ለዚህ አስረጅ ይሆናል። በእህት ላይ ግፍ የፈጸመ አንተን ሊገድል የድሮን ጥቃት ያደረሰብህ እኮ ነው እያለ ከመሞገት አልፎ አብይ ዘራጥፊ ኖበል እስከሚል ሙግት የደረሰው እንዲህ አይደለም ይልቁንም የትግራይ ሕዝብ የጦርነት አዙሪት ውስጥ እንዲቆይ ኢትዮጵያ በዚህ አዙሪት የደቀቀች ሀገር እንድትሆን ከመሻት እንጂ እህቴ በእሷ የደረሰ በማንም ላይ መድረስ እንደሌለበት ተረድታለች የሚለው የጌታቸው ረዳ ንግግር ውጥኑን ያከሸፈበት መህዲ ሌላ የሞኝ የሚመስል ሀሳብ ይዞ ብቅ ይላል። አንተም ሆንክ አብይ ለሁለት አስርት ዓመታት ፖለቲካ ላይ ቆይታችሁ ያመጣችሁት ለውጥ የለም ለምን ጡረት አትወጥም? የሚል የቂል መሰላ ግን ብልጥ ጥያቄ የመድህንና የወገኖቹን ውስጣዊ የፍላጎት ቁልጭ አድርጎ የሚያሳይ ነው። ለምን አብይ የፓርቲ አባል የሆነበትን ሁለት አስርት ለመቁጠር ፈለገ? ይልቁንም የፓርቲ መሪ የሆነበትና አመርቂ ውጤት ያመጣበትን ያለፈውን ሰባት ዓመት ላለማየት፣ እንዲያውም የዘርፍ እጅት ዓመታት አድርጎ ለማሳየት ሞከረ። ነገሩ ሆድ ሲያውቅ ዶሮ ማታ ነው። በተጨማሪ መሪ በተደጋጋሚ ሲያነሳ የነበረው ያንን የረፈረ የኖቤል ሽልማት ነው። አብይ የሰላም የኖቤል ሽልማት አይገባውም ማለት ከዓመታት በፊት በግልጽ መልሶላቸዋል እኮ በሽልማት የሚሸጥ አገር እንደማይመራ ሌላኛውን ሴራ ደግሞ እነ ጌታቸውን እንዲህ ይለዋል። መህዲ አብይ ከዘርፍ እጅት በፊት ወዳጅህ ነበር፣ ከዘርፍ እጅቱም በኋላ ወዳጅህ ነው። ስለዚህ በዘርፍ እጅቱም ወቅት ወዳጅህ ነበር። ይህ እንዲካድ የተደረገ አመክንዮ ይመስላል፣ አሰላለፉ ላላየው ሰው። የመጀመሪያው ጉዳይ የዘርፍ እጅት የሚለው ቃል አገልግሎት ላይ የዋለው በየትኛው ጥናት ተረጋግጦ ነው? ትልቁ ቁም ነገር የቃሉ መሰረት ሳይሆን የመህዲና የጭፍሮቹ ውስጣዊ ፍላጎት መታየቱ። ለነ መህዲ በኢትዮጵያ ፖለቲካ ውስጥ ሁለት ጽንፎች ብቻ መኖር አለባቸው። አንደኛው ጽንፍ ያረጁ የህወሀት ቆሞ ቀሮች የያዙት ቆሞ ቀር አቋም ነው ይህውም የዘር ፍጅት ደርሶብናል፣ ከፌዴራል መንግስቱ ጋር አብረን አንሰራም፣ የፕሪቶሪያ ስምነት ፈርሷል፣ ወዘተ የሚለው ነው። እነ መህዲ የሚፈልጉት ሁለተኛው ጽንፍ እነዚህን ቆሞ ቀሮች አሳድጄ ማጥፋት አለብኝ፣ ለዚህም አዲስ ዙር ጦርነት ያስፈልገኛል የሚል የፌዴራል መንግስት ነው። አብይ ግን ከዚህ በላይ ነው። የቆሞ ቀሮችን ቆሞ የመቅረት ነፃነት በመጠበቅ አዲስ አታየት፣ አዲስ አስተሳሰብ ማሳየት። ለዚህ ነው ተራማጭ ከሆኑት ከነጌታቸው ጋር በመስራት የትግራይን ችግር ለመፍታት እየተሰራ ያለው መህዲ ግን ጌታቸው ረዳ ከአብይ ጋር መታረቁ ሰላም የነሳው ይመስላል። በጦርነቱ ጊዜም ወዳጅህ ነበር ማለት ነው የሚል ክስ የሚያነሳው ቆሞ ቀሮቹ እንደሚሉት ጌታቸው ትግራይን ክዷል ማለት ነው። ጌታቸው ደጋግሞ እንደተናገረው የትግራይ ችግር የሚፈታው ቆሞ ቀሮቹ በሚሄዱበት አካሄድ ሳይሆን አብይ እየመራበት ባለው የሰከነና የበሰለ መንገድ ብቻ ነው። ገለልተኛ የመሰለችው ግን ያልሆነችው ጸዳል ደግሞ ቤንዚን ይዛ ቀረበች። አንተ በምትለው መንገድ እንደማያዋጣ አይተናል። መቼ ትግራይ ህዝብ ካሳገኘና የሚል ጥያቄ ለጌታቸው አንስታለች። እስከምናውቀው ድረስ ከፕሪቶሪያ ስምነት ውስጥ የፌዴራል መንግስቱ ያጎደለው አንዳችም ነገር የለም። የካሳ ነገር ከተነሳ ግን ህወሀት በአማራና አፋር ክልል አወደመው ምናልባት ሀያ ሰላሳ ዓመታት መልሶ ለመስራት ለሚፈጀው ሁሉ መቼውን ካሳ የሚከፍለው? ጸዳል ሌላም ውስጣዊ መሻት እንዳላት ጠቁም አድርጋናለች። ጌታቸው ተራማጅ መሆኑን ለማንኳሰስ፣ ቆሞ ቀሮቹ ልክ መሆናቸውን ለማሳየት የተደረገ ሙከራ። ምንም እንኳን ብስራት ይህ እኮ ፕራግማቲዝም ነው ብሎ እዚያው በቂ ምላሽ ቢሰጣትም የጸዳልንና የህወሀትን አሰላለፍ መልሰን ማየት ለምንችለኛ የሚነግረን ነገር አለ የማያበራ ግጭት ፍላጎት ጦርነት አይቀርላችሁም የሚለው መግለጫ ሌላኛው ጎልቶ የወጣ ነጥብ ነው። ጦርነቱም ከኤርትራ ጋር ስለመሆኑን ነግረውናል። ጠቅላይ ሚኒስትራችን ግን የጦርነት ፍላጎት እንደሌላቸው በግልጽ አስቀምጠዋል። እነ መህዲ ደግሞ ያነሱት ኤርትራ በኢትዮጵያ ያሉ የተለያዩ ኃይሎችን እያስጠነቀቀች ነው፣ ስለዚህም ጦርነት አይቀርላችሁም ነበር ያሉት። የእኛ መንግስት ደግሞ በፍጹም ጦርነት አልፈልግም ነው። ጦርነቱ እንደማይቀርልን በእርግጠኝነት የነገሩን ከነማን ጋር ስለሚሰሩ ነው? ኢትዮጵያ ውስጥ እዚህም እዚያም ግጭት አለ። ይሄ ደግሞ ተቀባይነት የሌላችሁ መሆኑን ያሳየ ለማለትም ተጠቅመውበታል። ለልማቶቻችን አይናችሁን ጨፍናችሁ ግጭቶቹን የምትዘግቡልን ከግጭቶቹ ምን ትርፍ ስላገኛችሁ ነው የሚል ጥያቄ እናነሳለን። የኢትዮጵያ ፍላጎት መልማት፣ መበልጸግ፣ መሰልጠን መሆኑን እውቅና ሊሰጡ አልደፈሩም። እንዲያውም የወራሪነት ካባ ለማላበስ ሲሞክሩ ታይተዋል። ይህን አይን ያወጣ ጥላቻ ለመግለጽም የጠቅላይ ሚኒስትሩ መጽሐፍ እስከ ማሽሟጠጥ ደርሰው አይተናል። ለትዝብት ያህል የዛሬውን ጽሑፌን ከማጠናቀቄ በፊት እንዲያውም መህዲ ድብቅ ፍላጎቶች ባይኖሩት ኖሮ ብዬ ጥቂት የትዝብት ነጥቦችን ላንሳ። በትግራይ ኃይሎችና በፌዴራል መንግስት የተደረገው ጦርነት መነሻ ህወሓት በመከላከያ ላይ ያደረገው ፍጅትና ሸፍጥ መሆኑን ለማንሳት ለምን አልደፈረም? ህወሀት በራሱ ወገኖች ላይ ሳይቀር ያደረሰው ግፍ በወልቃይት በኩል የፈጀውን ነዋሪ እንዲያው ለነገሩ ያህል እንኳን ጠይቅ ለማድረግ እንኳን ለምን ተሳ ነው? ህወሀት አሁንም ልክ ነው የሚለውን ትርክት ለማስረጽ ይህን ያህል መጓዝ የተፈለገው ህወሀት ምን ጭነት ተጭኖ ይህ ድረስ እንዲጓዝ የተፈለገ ፈረስ ስለሆነ ነው። በተለያየ ጊዜ ብዙ በደል ያደረሰ ብዙ ወንጀል የሰራ ሰነድ ጽፎ ከኤርትራ ጋር የሰራ አሁንም ከኤርትራ ጋር እየሰራ ያለው ህወሀት ሆኖ ሳለ ህወሀትንና ኤርትራን ነጻ ትቶ የኢትዮጵያ የልማት ጥያቄዎች የተስፋፊነት ፍላጎት ናቸው ብሎ መተረክ ለምን ተፈለገ? ብዙና ውስብስብ ፈተናዎችን ተቋቁሞ በማለፍ የአብይን ግድብ ማጠናቀቅ ያስቻለንን ጥበብ ቢጠይቅ ምን ክፋት ነበረው የግንባታ ቴክኖሎጂ እምብዛም ባልተስፋፋበት በቂ የበጀት አቅም በሌለበት ሌሎችም ፈታኝ ሁኔታዎች ባሉበት ሁኔታ ለመላው አፍሪካውያን ምሳሌ የሆኑ ከተሞችና የከተማ መሰረተ ልማቶች በቀናትና በሳምንት አሰርቶ ማጠናቀቅ የተቻለበትን ተሞክሮ ቢጠይቅ ምን ችግር ነበረ አሰብን በጋራ ለመጠቀም ተስማምቶ አስፓልት መንገድ ከተሰራ በኋላ የኤርትራ መንግስት ያፈረሰበትን ሁኔታ ቢያነሳ ምን ይሆን ነበር የኛ ሀገር አድናቂዎች መህዲ ጌታቸውን በጥያቄ ስለማስጨነቁ ሲያነሱ ሲያሞግሱትም አስተውያለሁ። የዚህ ምክንያት ተራ ብሽሽቅ ከመሆን ያለፈ እንደማይሆን በክፍል አንድ ጽሁፌ ባሳየኋቸው ማስረጃዎች ለማሳየት ሞክሬያለሁ። በእኔ እይታ መህዲ በዚህኛው መድረክ በራሱ ተነሳሽነት ወይም በራሱ በኩል የረባ ጥያቄ አንስቷል የሚል እምነት የለኝም። ቀደም ሲል እንዳልኩት ብዙዎቹ ሀሳቦች የተቀዱት ከዚህ ቀደም የተቃዋሚና የተላላኪው ጎራ በአንድም በሌላም በኩል መንገድ ሲገልጹ የኖረውን የጥላቻ ትርክት እውቅና ለመስጠትና ትርክታቸውን ለማጽናት የተደረገ ነው። ይህንንም በእውነትና በእውቀት የሚሞግተኝ ቢኖር ብዕሬ ዝግጁ ነው። የመዲ ጥያቄ የትኛው ነበር? መሿለኪያ እየፈለገ ጌታቸውን ለማሳጣት ከመሞከር ያለፈ ይህ ነው የሚባል ጥያቄ አላነሳም። በቀደመው ጽሑፌ ለትዝብት ብዬ ያነሷቸውን ሀሳቦች ሊያካትት አለመሞከሩ የመጠየቅ ሳይሆን የማሳጣት ፍላጎት ይዞ ስለመነሳቱ አስረጅ ሊሆን ይችላል። ከመጠየቅ ይልቅ ማይኩን ለሌሎች ሲያውስ ታስተውሏል። ይልቅ የጌታቸው ቃለ ምልልስ ከመተላለፉ አራትና አምስት ቀናት አስቀድሞ በራሱ ዜቶ በተባለ ቻናል አሁን ከተባለ ባለንጀራው ጋር ያጋራትን አንዲት ጽንሰ ሐሳብ እዚህ ጋር ማንሳት የሚቻል ይመስለኛል ሆነብን ብን ያለውን በእኛ በኢትዮጵያውያን ላይ ሊያደርግብን ስለመነሳቱ የምናውቀውን አይመስለውምና የትራምፕን አሁናዊ ውሳኔዎችና የፍልስጤምን አሁናዊ እውነታ በነካኩበት በዚህ ቆይታቸው የቆይታቸው ርዕሳቸው ያደረጉትን አንድ ሀይለ ቃል እንምዘዝ። ጋዝ ላይቲንግ። ይህ ቃል እንደ ነጮች አቆጣጠር በ1938 ጋዝ ላይት በሚል ርዕስ በተሰራ ቲያትር ላይ ነው ሊተዋወቅ የበቃው። በኋላም ጋዝ ላይት በሚል ርዕስ ቲያትሩ በ1944 እንደ አውሮፓውያኑ አቆጣጠር በፊልምነት ተቀይሮ ለተመልካች ቀርቧል። የዚህ ኪናዊ ስራ ዋና ገጸ ባህርይ አቶ ባል በሚስቱ ላይ የስነ ልቦና ብዝበዛ ሲያደርግ ያሳያል። ባል በዚህ ሁኔታ ሚስቱን በራሷ የመተማመን በውስጡ ያሉ እውነታዎችን የምትጠራጠር ለምታደርገው ነገር ሁሉ ግራ የምትጋባ ሰለባ ያደርጋታል። ይህን ጽንሰ ሀሳብ ነው ከኪናዊ ስራ ወደ ሚዲያ ያመጡት። ጥንስሳቸው ምን ይመስላል? ሚዲያውን ለልማትና ለሰላም ከመጠቀም ያፈነገጠ አዲስ የተንኮል መንገድ ነው። በራሳቸው ቋንቋ ጋዝ ላይት ይሉታል። ይህንኑ መንገድ የጋዝ ላይት መነሻ ከላይ ያየ ነው ነው። ጋዝ ላይት የሴራ ጉንጉን ነው። በእኛ አማርኛ ስነ ልቦናዊ ብዝበዛ ልንለው እንችላለን። አንድ ግለሰብ ወይም ሕዝብ ሊሆን ይችላል የዚህ ስነ ልቦናዊ ብዝበዛ ሰለባ። መንገዱ ደግሞ ሚዲያውን በተንሻፈፈና በሴራ በተቀመረ መንገድ መጠቀም ነው። እናም ያ ግለሰብ በወሰነው ውሳኔ ግራ እንዲጋባ፣ አእምሯዊ መናወጥ ላይ እንዲወድቅ፣ በትውስቶቹ እንዲከነከን፣ የኃጢአትነት ስሜት እንዲሰማው የሚያደርጉ ቃላትን በመደረት የሚደረግ የስሜት ነቆራ ነው። መህዲ ለሄድ ቱ ሄድ እንግዳው ጌታቸው ረዳ እንዲህ ያለውን ውጥን ነበር ይውጥንለት። እንዴት ማለት መልካም፣ ጌታቸው ረዳ ከቆመ ቀሮቹ ህወሓታውያን ለምነጠልና ከፌዴራል መንግስቱ ጋር ለመስራት የወሰነውን ውሳኔ ስህተት ለማሳየት መጋጋጥ የመህዲ ተግባር ሆኖ አየን። ይህ ብቻ አይደለም። አብይ ዘር አጥፊ ነው በማለት ከአብይ ጋር በመስራቱ የጥፋተኝነት ስሜት እንዲሰማው ፈለገ። እህትህን ያሰቃየብህ፣ አንተን በድሮን ታርጌት ያደረገ እያለ ደረደረ። አላማው የጌታቸውን ስነ ልቦና መበዝበዝ ነበር። ጥቂት ስለ ፓናሊስቶቹ መህዲ ለስነ ልቦና ብዝበዛ ያመቸው ዘንድ በደንብ ተዘጋጅቷል። ከዚህ አስቀድሞ የኢትዮጵያ መንግስት ሊገርኝ እያሳደደኝ ነው፣ እንደ ኢንሳ ባሉ ተቋሞች የስም ማጥፋት ዘመቻ አድርጎብኛል እያለ በማስወራት የሚታወቀው ጀቲ ትሮንቮል የቃለ ምልልሱ አዳማቂ ፖናሊስት ሆኖ ተገኝቷል። የቲ ትሮንቮል ኢትዮጵያንና የኢትዮጵያ መንግስት በመጥላት የተጠመቀ ስመ ፕሮፌሰር ነው። ኢትዮጵያንና የኢትዮጵያ መንግስት ገዳይ በዝባጅ በማለት የምናውቀው ሰው ነው። ለዚህም ነው የኢትዮጵያ አሁናዊ የብልጽግና ጉዞ ለዘመናት የኖረውን ኢሰብአዊነት ለመሸፈንና አጀንዳ ለማስቀየር የሚደረግ ጥረት ነው ሲል የተደመጠው። ለዚህ ነው ጦርነት አልፈልግም ያለችውን ኢትዮጵያን እውነት ትቶ ቀጠናችሁ ከጦርነት አዙሪት ወጥቶ አያውቅምና አሁንም ጦርነት አይቀርላችሁም ሲል የተደመጠው። ለነገሩ ትሮንቮል ምስራቅ አፍሪካን ሲመለከት ጦርነት ትዝ የሚለው ለመሆኑ የጻፋቸው መጽሐፍ በወፍ በረር ማየት ብቻ ይበቃል። ጦርነትና የማንነት ፖለቲካ በኢትዮጵያ የሚለው መጽሐፉ ለዚህ አንዱ ማሳያ ሊሆን ይችላል። ታዲያ ባገኛቸው አጋጣሚዎች የሚናገራቸውን በጻፋቸው አጋጣሚዎች የጻፋቸውን የተሳሳቱ ትርክቶች ይበልጥ አጽንኦት ለመስጠት ነበር በመህዲ የታጨው ዳሩ ጋዝ ላይ አዲሱ መንገዳቸው መሆኑ ካወቅን ሰነበትን። ጸዳለማ መህዲ ቃለ ምልልሱን በአደማቂ ጠያቂነት እንድታሟሙቅ ያመጣት ጸዳለማ ማን ናት? ጋዜጠኛ የሚለውን መጠሪያ እንደምትጠቀሙ አብረን አይተናል። ግን እውነት ጋዜጠኛ ናት? ወደ ፌስቡክ እና አዲስ ወደ ጀመረችው ዘስታንዳርድ ሲንግል ፖድካስቱ አጎራ ብለን ይህን ጥያቄን ጠይቅ። ለምሳሌ ሶስት ክፍል ፕሮግራሞች በለቀቀችበት አዲሱ ዘስታንዳርድ ሲንግል ፖድካስት ምን ሰራች? ከሁለት ሳምንት በፊት ክፍል አንድ ቃለ ምልልስ ከሰማል መለስ ጋር አድርጋለች። ዘማን ፋክቸር ኦፍ ዋር ናሬቲቭ በሚል ርዕስ የተለጠፈው ይህ ቪዲዮ በማዕከላዊ መንግስትና በትግራይ ክልል እየተካረረ ስላለው ጦርነት አውርታበታለች ትላለች። ከሰማሃል ጋ ያወራነው ስለዚህ ብቻ አይደለም ትልና ከጦርነት አዙሪት አልወጣም ስላለው የኢትዮጵያ ፖለቲካ ኢኮኖሚም እናውራለን ትላለች። ቪዲዮውን መመልከት ለቻለ ሰው የብልጽግና መንግስት በእግዚአብሔር የተቀባ ንጉሥ የሚመራው የዘር ፍጅት ጌታ ነው የሚል ትርክቷን ለማስረጽ ስትጣጣር ይመለከታል። የትግራይ ህዝብ የዘር ፍጅት ሰለባ ነው ስትልም ሁለተኛው ቪዲዮ የተሰራው ደግሞ ከጀዋር መሀመድ ጋር ነው ከአስር ቀናት በፊት እንደማለት ነው። ይህ ቪዲዮ ጦርነት በሌለበት ሰይፍን የመሳል ክፋትን ያስረዳናል፣ በሚል የከረዩ ኦሮሞ አባባል በመጥቀስ የተለጠፈ ነው። በዚህኛው ቪዲዮ ከጀዋር ጋር በመተባበር የኢትዮጵያን ህጋዊና ታሪካዊ ባህር በር ጥያቄን ሲያጣጥሉና የኢትዮጵያ መንግስት በወራሪነት ሲከሱ ይደመጣል። ሶስተኛው ቪዲዮ የተለጠፈው ከአንድ ቀን በፊት የጌታቸው ቃለ ምልልስ በተለቀቀበት ዕለት ነው። የሶስተኛው ቪዲዮ እንግዳ እዝቅኤል ገቢሳ ነው። የዚህኛው ቪዲዮ ጉዳይ የሚንተራ ሰው በውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ቅርብ ጊዜ ንግግር ሲሆን ኢትዮጵያ ታሪክን አጣማ የግል መጠቀሚያዋ ልታረግ ትፈልጋለች በሚል ይነሳል። ጌዲዮን ስለነገረን ሳይሆን ስላልነገረን እናወራለን ይላል እዝቅኤል። የሚቀጥልና እነ ጌዲዮን የኤርትራና የህዝቧን ታሪክ ክደውታል ይላል። ከላይ ያየናቸው ሶስት ቪዲዮዎች ሶስት የተያያዥና የኢትዮጵያ አጣል ነጥቦችን ይዘዋል። ታዲያ ከነዚህ ነጥቦች የትኛው ይሁን? በመዲ ቃለ ምልልስ ወቅት ያልተካተተው የወደብ ጥያቄ፣ ተስፋፊነት፣ የትግራይ ጉዳይ፣ ዘርፍ እጅት የሚጋ ፕሮጀክቶች ጉዳይ፣ የድሮ ስርዓት ናፋቂና ጠቅላይነት ተደርገው ተነገሩ። ዳሩ በዚህ የስነ ልቦና ብዝበዛ ጥረት የተሳካ ነገር የላቸውም። ወደ ራሳቸውና ሰዎች እንመለስ። በክፍል አንድ ጽሁፌ እንዳሳየሁት የእኛ ሰዎች የቃለ ምልልሱን ቪዲዮ በሚመቻቸው መንገድ እየቀነጣጠሙ ሲያሻቸው ተንታኝ፣ ሲያሻቸው አሿፊ፣ ሲፈልጉ መካሪ፣ ሲፈልጉ ደንጓሪ ሆነው ብቅ ይላሉ። አንድ ልብ ማለት ያለባቸው ጉዳይ እነሱ ለተላላኪነት ያጎበደዱ እንጂ የዓለማችን ሚዲያዎች እንደነሱ ተላላኪ ሳይሆኑ የየሀገራቸውን ወይም የየቀጠናቸውን ብሔራዊ ጥቅም የሚያስከብሩ ተቋማት ናቸው ወይም የብሔራዊ ጥቅም ማስከበሪያ መንገዶች ናቸው። እናስ ኢትዮጵያዊት የተባለች ጸዳል በዓለም አቀፍ መድረክ ላይ ሀገራቸውን ለማዋረድ ሲታትሩ ታዩ። ምን ያህል የመላላክ ዝቅጠት ቢኖራቸውስ ነው ለዚህ መድረክ ታማኝ ምስክር ተብለው የተጠሩት? ህሊና ላለው ሰው እንዲህ ባለ መድረክ ላይ ሀገርና የሀገርን እውነት አክዶ መናገር ይቅርና ለመናገር መታጨት የሚያሳፍር ሊሆን በተገባ ነበር። ዳሩ አሁን ሁለት ወገን መሆናችን እየለየ ነው። ህሊና ቢስ ተላላኪ አንድ ወገን፣ ባለ አገር ሀገር ወዳድ ሌላ ወገን ጸዳል ከእንግሊዛዊ ጋር ወግና የወደቀውን የህወሓትን ጩኸትና ክስ ይዛ ልትቀርብ የቻለችው ለምን ይሆን ብሎ የጠየቀ መልካም ቢሆን፣ መልሱ አጭርና ግልጽ ነው። የኢትዮጵያ ብሔራዊ ጥቅም አሳልፎ ለመስጠት የቻለ ህሊና ስላላት። አዲስ ፖድካስት ከፈትኩ ያለ ሰው እንዴት ያረጀ ትርክት ይዞ ይነሳል? ይህም ባልበዛ ያረጀ ትርክትን ለማጽናት አልጀዚራ ላይ መከሳት። ልብ ብላችሁ ከሆነ የኢትዮጵያ እውነታዎች የሚቀጠፉበት የቅጥፈት መድረክ ካለ፣ ጸዳል ደግሞ በዚያ ትገኛለች። ታዲያ ይህ ሙያዊ ጋዜጠኝነትን ወይስ የባህር ተቀጥላነትን ነው የሚያሳየን? ጌታቸው በእንግድነት መጋበዙ ባልከፋ ግን የኢትዮጵያ ብሔራዊ ጥቅሞች በዓለም መድረክ ለማጣጣል በተደረገው ሙከራ ውስጥ መገኘት ነው ነገሩን አሳዘኝ የሚያደርገው። መደመራዊ ለቅሶ ጌታቸው ላይ ከቀረቡ የአታፍረሞ የጋዝላይቶች ውስጥ አንደኛው የጸበኛህን የአብይ አህመድን መጽሐፍ አንቆልጳጵሰሃል የሚል ነው። ጌታቸውም ስላነበበው መጽሐፍ ብቻ ሙያዊ አስተያየት መስጠቱን በአጭሩ ተናግሯል። የሆነ ሆኖ ግን መደመርንና የመደመር ጽንሰ ሀሳቦችን ለምን እንደሚጠሉ መተንተን የሚቸግርን አይደለም። መደመር ማለት እኮ ድንበር ማፍራስ፣ ድልድይ መገንባት ነው። ታዲያ በአንድ ርዕዮተ ዓለም ታጥሮ እኛ እነሱ በማለት የሚያምን እንዴት መደመርን ሊቀበል ወይም ሊያደንቅ ይችላል? እኛ በመደመር ብሔራዊ ጥቅማችንን እናስጠብቃለን ስንል መደመርን መቃወም የጤና ነው ግን እንላለን። ሊያዩን እውነታችንን ሊያውቁ ለሚፈልጉ መደመር አካታች ፍልስፍና ነው። እንደሚተቹት መደመር አይነት ማንነት ለመፍጠር የሚሞከር ጨፍላቂ አካሄድ አይደለም። መደመር የጎደለንን የምንሞላበት የጎደላችሁን የምናሟላበት የአንድነት ጉልበት መፍጠሪያ መንገድ ነው። እነ ባለጋዝ ላይት ግን መደመርን ማንሳት የፈለጉት ለምን እንደሆነ እናውቃለን። መደመርን ሀሳብ አድርጎ አምጥቶ በመደመር መንገድ የመራ የመደመር መንግስትን ፈጥሮ የመደመር ትውልድን እየገነባ ያለውን አብይን እውቅና ላለመስጠት ነው። ከመልካም እውቅና በፊት አብይና ሕዝቦቹ ነበሩ። ስለዚህም እውቅናቹ የሚጨምረውም የሚቀንሰውም ነገር የለም። በጋዝ ላይ ተመነጠልና ለመጨቆን ስትሰሩ እኛ በጋዝ መደመርን እያበስነን፣ ተነጥሎ አጋር ተብሎ ተገለውና ከስልጣን ወንበር ተገፍተው ይኖሩ የኢትዮጵያ ልጆች በመደመር መንግስት የጋራ ጉልበት ሆነዋል። ኢትዮጵያን ወደ ነበረ ገናናነቷ የመለስናት ነው ስንል እንዲህ ባለው አስረጂ ነው። ዳሩ ነጥሮ ነጣጥሮ እንጂ ደምሮና አካቶ መምራት ያልቻለው ህወሀት ሲያዘምሩ የነበረውን ከፋፋይ ትርክት ዛሬ ወደፊት ይዛችሁ መጣችሁ፣ እነ ጋዝ ላይት። እኛ ውሃንም ጋዝንም የባህር በርንም ለመደመር እንጂ ለመነጠል አንጠቀምበትምና እርሱት። መደመር ጥልቅና ጥብቅ ፍልስፍና መሆኑን ላሳያችሁ። የሄርቶ እንግዳ መሆን የቻለው ጌታቸው ረዳኮ የመደመር ውጤት ነው። ቆሞ ቀሮቹ በጫካ ሲቀሩ ባደፈ አስተሳሰብ ሲዳክሩ፣ ተራማጅ ሀሳብ ይዞ መገኘት የቻለው ጌታቸው ተደምሮ የጠቅላይ ሚኒስትሩ አማካሪ ሆኖ እየሰራ ያለው በዚህ ፍልስፍና ነው። መደመር እሳትን ያጠፋል። መደመር ጉልበትን ያድሳል። መደመር ብልጽግናን ያረጋግጣል። በርዕዮተ ዓለም ተጠምቆ ለርዕዮተ ዓለም ደንብ እንጂ ለእውነትና ለፍትህ አልሞትም ማለት በእናንተ ይበቃል። አብረው የሚሰሩ የሚመስሉ ልዩነቶችን ትተን በአንድ የምንቆመው በመደመራችን ነው። ፊት ለፊት ቢገናኙ ይፋጠጣሉ የሚባሉ ኃይሎች ተስማምተው ለአንድ ሀገር የሚሰሩት በመደመር የተነሳ ነው። አዲሱ